አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች፣ ሰላም እንዴት ናችሁ? ደህና ናችሁ? ከኔ አልሐምዱሊላሂ ሁሉ ሰላም ነው። ዛሬ በጣም ከፍቶኛል ማለት ነው። የከፋኝን ነገር እነግራችሁ ነው እኔ ለመዳን ቅመሞች ነው ለሁላችሁም ማለት ነው የመልእክት ለእናንተ እንዲደርስልኝ የምፈልገው እኔ ሌላ ሰው ማንም እንደማይተባበረኝ አውቃለሁ። እኛ እኛ በተለይ ስደት እህቶቼ አዛኝነን ሩህሩህነን ለተቸገረ በቃ ለሁሉ ሰው እናዝናለን ማለት ነው። እና መቼም የብር ግዳፍ አደለም ዛሬ የምጠይቃችሁ ማለት ነው፣ የብር ግዳፍ አደለም የምጠይቃችሁ። እንድታግዙኝ እፈልጋለሁ እንደው በምታምኑት ይዣችኋል። ክርስቲያን ከሆናችሁ እንደው በምታምኑት እምነት ሙስሊም ከሆናችሁ በአላህ ይዣችኋል ማለት ነው። እና ምንም ምንም ምንም ብቻ እንደው ስደት ላይ ያላችሁ እህቶቼ፣ አውቃለሁ እንደምታውቁኝ፣ አትለፉኝ እውልይ ቪዲዮዬ ነው እውልይ ሰብስክራይብ አድርጉኝ። የምትችሉ ደግሞ ቻናል ያላችሁ ሼር አድርጉልኝ፣ እንደጋ ደግሞ ላይክ አድርጉኝ ማለት ነው። በእናታችሁ እኔ ከሰው ቤት ዳት ምርር ነው ያለኝ በቃ እኔ እንደሰዎቹ ራሴን ላጥፋ ማናት አለብኝ እንዴ? እኔ መሮኛል ወደ ሀገሬ ሄጄ የራሴን ስራ መስራት ፈልጋለሁና ያንን ስራ ለመስራት ደግሞ አሁን ላይ ጊዜያችን በኦንላይን ስለሆነ በኦንላይን መስራት ስለሆነ፣ መፈልገው ስራዎችን ማስታወቅ መፈልገው በኦንላይን በዩቲዩብ በተለያዩ በቲክቶክ በተለያየ እንትን ስለሆነ፣ ሶሻል ሚዲያ ስለሆነ ማስታወቅ መፈልገው የምሰራውን ስራ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ለምንድነው ሀራም አሌይኩም ወላይ ላዜም እንደ አድርጉ በቃ ኔ ለምንድነው? ቆይ እኔ ረቁቴ መምጣት አለብኝ እንደ እንደ ሌሎቹ እምብርቴን ገልጬ መምጣት አለብኝ እንደኔ ምንድነው እናንተ የምታዩት እንኳን ቢሉ፣ እኔ በጣም ነው ዛሬ ይከፋል። ይህን በያ እያቀረረ ነው የእውነት፣ ይህንን ስነግራችሁ ማለት ነው በጣም ከፍቶኛል። እኔ የታችሁ አደለውም፣ እኔ ሰው አደለውም። እኔ የምታደረጉ ምን ችግር አለሁ? አድርጉ። እኔ ፈልጌው ሚዲያ ላይ ከወጣሁ፣ እናንተ ሰብስክራይብ ብታደረጉ ላይክ ብታደረጉ ልኝ ችግር አለሁ? ቢያንስ የምሰራው ቪዲዮ ካልተመቻችሁ በዚህ ብሰር ይልም ብላችሁ ጻፉ። ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ምንድን ነው እናንተ ቆይ የሚላላጥን ሰው ብቻ የምታዩት? አገሩ ላይ ቁጭ ብሎ እናት ሀገሩ ላይ ቁጭ ብሎ የሚዘሉትን ነው የምታዩት ማለት ነው። እኛ ግን እዚህ ስብሰባችን አንገዳደፍም። አንዷ አንዷን ብትገድፍ ብዙ ሰው ይዘን እንደምንጣት አውቃላችሁ። እናንተ አሁን እኔ ብትገድፉ በዙሪያ ያሉት በእኔ ዙሪያ ያሉት ሰዎችን የሚያውቁኝ በእኔ ምክንያት ይቶበር ይሆናሉ። ብር ያገኛሉ። ይጠቀማሉ። ገበያ እንለዋወጣለን። እንገበያ እያለን ስራ የራሳችንን ስራ ይኖረናል። ብዙ ነገር ትምህርት እንማማራለን። ለምንድን ነው ስበሳችን የማንገዳደፈው? መድኃኒት ቤት ያለን ልጅ ለምንድን ነው የማንገዳደፈው? ጥያቄ ሆነብኝ። ለምንድን ነው ስበሳችን የማንተዛዘነው? ለሌላ ሰው የምናዝነው ሌሽ ሰው እናቱ ገበያ ሄደችበትና የሞተችበት እኮ ያለቅሳሉ። እንዴት ነው እንደዛ የሚሆነው? አገሩ ላይ ቁጭ ብሎ የሚሸፋንን ሰው እና ሰው ቤት ቁጭ ብላ አንዴት ምስኪን ከአንድ ቀን አንድ ቀን ያልፍልኛል እያለ የምትሰቃይ ሴት እና አገሩ ላይ ቁጭ ብሎ የሚዘል ራቁቱን የሚሄድ ሰው አንድ ነው። አንድ አይደለም። ለምንድን ነው እኔም ሰብስክራይብ ማታደረጉ? እኔ በሰው ቤት እየተሰቃይ እኔ ለፋው ለፋው አልሆነልኝም። በቃ እስኪ ደግሞ ሰብስክራይብ አርጉኝ እና ሌው እስኪ ደግሞ በኢትዮፕ ሌው ፈኔ ሌው በእናታችሁ ሰብስክራይብ አርጉኝ። በ እኔ በቃ ፈልገዋሉ ሰብስክራይብ እንድታደርጉኝ። እኔ በጣም ከፍቶኛል። ልታነቅል በላችሁ ኔ እኔ እንደ ሌሎች ሰዎች ከፋኝና ና ብዬ በቃ ራሴ ላጥፋ። ምንድን ነው እናንተ የምትፈልጉት? እንደ ሰው ሲከፋው ተረዱ፣ አይታችሁ ተረዱ። በቃ ለምስኪን እህቶቻችሁ ህዘኑ እንዴ! እኔ በቃ ዛሬ ጭቅጭቅ ነው የመጣውላችሁ ማለት ነው። ዛሬ በጣም ከፍቶ ነው የመጣውት። እኔ እንደ በምታሙት ዛሬ ላይክ ሳታደረጉኝ ከሄዳችሁ እኔን ሰብስክራይብ ሳታደረጉኝ እግ የኔን ቪዲዮ አይታችሁ ዝም የምትሉ ልጆች አራማ ሌኩም ዋን ላይክ አድርጉኝ። በቃ ላይክ አድርጉኝ። እንዶ ለእኔ በቃ ይሄንን ያደረጋችሁልኝ፣ እንደው አላሰባችሁትን ነገር ኸይር ነገር አለ ይዋለላችሁ። ኸይር ስራችሁን ይቁጠርላችሁ። ታዲያም ከልፋት አለ ያወጣችሁ ማለት ነው። እኔ ሰብስክራይብ አድርጉኝ፣ አገሬ ለመግባት ስለፈለኩ ነው። ስራ ለመስራት ደግሞ ስራዬን እያስተዋወቅኩኝ በሚዲያ ላይ ስራ መስራት ፈልጋለሁ። ለዚህ ደግሞ በቃ አሁን ላይ ዝም ብሎ በቃ ገንዘብ አይገኝም። ታለፋችሁ፣ ካልጠራችሁ፣ ካልታገላችሁ ማለት ነው። ዩትዩብ መክፈሉ ቢቀር ቢያንስ ስራዬን እያስተዋወቅኩኝ ራሴን ማስተዳደር እንፈልጋለሁ ማለት ነው። ለዛ ደግሞ ሶሻል ሚዲያ ያስፈልገኛል። ስለዚህ ሰብስክራይብ፣ ላይክ፣ ሸር አድርጉኝ በቃ በእናታቸው አድርጉኝ በቃ እንደዛ ማድረግ እንዲ ለእናንተ በጣም ቀላል ሲምፕል ነገር ነው። ወላሂ በጣም ሲምፕል ነገር ነው። ላይክ ታደርጊዋለሽ በጣቅሽ አለቅ ቪዲዮን ከፈት አርገሽ ካልተመቸዎች ወደዛ ቁጭ አርገሽ ውስርገሽን ስራ ስራ ብጠር ምን አስር ደቂቃ ነው የሚለቀው ከዛ በላይ ለቅ ያላቅ አለቀ። ደግሞ ቪዲዮ ብዙ ጥሩ ጥሩ ቪዲዮ ሰራለሁ። ጥሩ ጥሩ ነገር ለሁሉም ሰው የሚጠቅም ነገር እሰራለሁ እናንተ ላይ ካድርጉኝ እንጂ ማለት ነው። እኔ ሰራለሁ፣ ለፋለሁ ለፋለሁ አምስት ስድስት አስር ሰው ያየልኛል። ብዙ ሰው እኮ ነው የሚያዩ ቪዲዮውን። ብዙ ሰው ሚያው ግን ሰዓቱን በደንብ አድርገ ሙሉውን ስለማያዩት ይቆረጡና፣ ሙሉን ያዩት ሰው አምስት ስድስት ሰዎች ናቸው የሚሆኑት ማለት ነው። ለፍቼ ለፍቼ ለፍቼ እኮ ነው ቪዲዮ የምሰራው። ኤዲት ማድረጉ ራሱ ሀሳብ ማምጣቱ ራሱ ባርግራውንድ ላይ ራሱ የምታደረጉት ነገር ሁሉ ነገር በቃ ልፋት ነው። ደክሜ ነው። ከዚህ ከመዳም ስራ ይበልጣል፣ ዩትዮ መስራት በነገራችን ላይ ማለት ነው። እንደዛ ተጠብቤ ተጨንቄ ሰርቼ እናንተ ጭራሽ አታውልኝም። እናንተ ቆይ ፈጣሪያቸውን አፈሩም እንዴ? አይታችሁ ላይክ ሳታደረጉ የምትሄዱ ደግሞ ሰዎች ለምን ስድስትም አምስትም ሆናችሁ ራሱ ምንዱ ላይክ ማታደረጉ አይታች ቪዲዮ የምትሄጁ ማለት ነው። ሁልሽ እና በናታችሁ እኔ ዘኑልኝ። እኔ ዛሬ ወጣም ነው የከፋኝ። እኔ በቃ የሆነ ነገር እንዳስብ አታድርጉ እንዴ። ሰው ከፍቶት እንደው በአይኑ ሰው አይረዳም እንዲ። እኔ ምን ላርግን? እኔ ኒቃቤን ጥዬ ነው እንዴ እንመጣ የፈለጋችሁት እናንተ? ቃቤን ጥዬ ጥንጣላችሁ ለእናንተ ስ ምን ያለ አጋጣ እንዴ? እንዲ ነው እናንተ። ቆይ አሁን እህኔ ስላላጥ ብታገኙ እህኔ ጨጉሪራን ጨብርሬ ብመጣ ወይ እንትን ጅልባቤን ጥዬ ብመጣ ለማየት ወደኋላ አትሉም። መጥፎ ነገር የሚሰሩትን ለማበረታታት ወደኋላ አትሉም ማለት ነው። ይር ነገር የሚሰሩት ጥሩ ሰዎችን ማደባ የሆኑ ሙክተረም የሆኑ ሰዎችን ግን አትወዱም። እስከ መቼ ድረስ? ነገ ለልጆቻችሁ እንዴት ነው የምትሆኑት? እናንተ ሁላችንም እኮ እንወዳለን። አሁን እኔ ሚዲያው ላይ መንቃራ ሰው ከበዛ ነገ ኔ ልጆች እነዚያ መንቃራዎች ነው የሚወዱ፣ ጥሩ ሰው ስለማይኖር ማለት ነው። ሁሉም ሰው አሁንማ ሰብስክራይብ፣ ላይክ፣ ሸር ማገኘት ሲል በቃ የሌለበትን አመል ሁሉ አውጥቶ ነው የሚሰራው። ቪዲዮ የሚሰሩት በቃ ሰው የሚወደው መጥፎ ነገር ስለሆነ መጥፎ ነገር ነው የሚሰሩት። የሆነ ጠብ የሆነ አልሆነ ነገር በቃ የማይሆን ነገር ነው የምታወት። ለምንድን ነው እንደዚህ አይነት ነገር የምታወት? ደህና ደህና የሚሰራን ሰው ብታበረታቱ ሁሉም ሰው ጥሩ ነገር ይሰራ ነበር ማለት ነው። እንደዚህ ካሁን ማዕደብ የሆኑ ሴቶችን ብታዩ፣ አሁን እኔ እንደዚህ ብታዩ፣ ብዙ እህቶች በቃ ማዕደብ ይሆናሉ ማለት ነው። ሲሰሩ ቪዲዮዋቸው ምርጥ ምርጥ ቪዲዮ ይሰራሉ ማለት ነው። ለእናንተ የሚጠቅም ነገር ላሳ እናንተ እምብርት ካላያችሁ ላይ ካታደርጉ በቃ ተላልጣ ፀጉሯን አንጨብርራ ወደ ላይ ወደ እንደ ግመላ አጉና ካልመጣይ አታውም ብትሞቱ ማለት ነው። በቃ ይ ወይ ደግሞ ቀጥላ ካልመጣይ ምናምን እንትን አታውም በቃ እንደዚህ ነው የምትወዱት። ወንዱም ስሩን እየገተተ እየተላላጠ ከሴጋ እጅ ለእጅ እየተያዘ እየተሳሳመ ሲመጣ ላይክ ታረካላችሁ፣ ታያላችሁ። በምን እንደሆነ ያለ አቅም እናንተ ናችሁ። እንዳፍቃሪዎቹ እናንተ ናችሁ። እነሱ እንደዛ ሲሆኑ የእናንተ ፍቅር ይገለጽላችኋል ማለት ነው። ምንድን ነው አላማቸው ያን ኤላሳ እንደዚህ እንደኔ በአደቢ መጣይ ሴት አትወዱም። እኔ ለምን እንደሆነ አይገባኝም። እውነት ፈጣሪያችን የምፈሩ ሰው ከሆናችሁ ጥሩ ነገር ሁሉም ሚዲያ ላይ የሚጠቀሙ ሰዎች ጥሩ ነገር እንዲሰሩ እንደዚህ ጥሩ ቪዲዮ የሚሰሩ ልጆችን ላይክ አድርጓቸው። ቪዋቸው ሲበዛ እነዚ ራሱ መጥፎ የሚሰሩ ልጅ ይስተካከላሉ። እነዛ ልጆች እውነት መጥፎ ሆኖ ሳይሆን እናንተ ናችሁ የምታበላሿቸው። በነገራችን ላይ ስለምታውላቸው ባታውላቸው ኑሮ ቪው ባይበዛ ኑሮ አይዲያቸውን ቀይረው በሌላ መልኩ ይመጡ ነበር። ግን የምታበረታቷቸው እናንተ ናችሁ። ትጠየቋታላችሁ፣ በምታሙ ታይማ ትጠየቋታላችሁ። ነገ ማለት ነው አለበሽ ይህም ይጠይቃችኋል። እንደዚህ ካሁን የማይታይ ቪዲዮ እያያችሁ ማለት ነው። አጅነቢ ሴ ጋ እየተላላጠ እየተቃቀፈ በቃ እየተነካካ ይመጣል። ታያላችሁ፣ ላይክ ታረጋላችሁ። እንወዳችኋለን አንቺማ ታመጉሳላችሁ። ነገ ደግሞ አሻሽለዎት ይመጣል፣ ያንን ቪዲዮ በደንብ አድርገው ማለት ነው። እንደዚህ እያደረጋችሁ ነገ የሚያስጠይቃችሁን እናንተ ቪዲዮ አለመስራታቸውን አይደለም፣ እናንተ ሚዲያ ላይ አለመውጣታቸውን። አቱ ቁጭ ብለሽ እያንዳንሽ ቤትሽ የምታዩ ቪዲዮ ነጋ ለፊት ያስጠይቅሻል። የምታዩን ቪዲዮ መርጠሽ ብታይ ይሻልሻል። እንደኔ አይነቷ ሚስኪን ብታይ ግን አጅር ታገኛለሽ እንጂ ምንም አትሆኝም። እኔ ልላላጥበት፣ ልገሻለጥበት ሳይሆን ለስራ ነው የፈለግኩት፣ ልሰራበት ነው። ሚዲያ ቢኖራቸው ይጠቅመናል። እስበሳችን እንተዳደግ ልቅስ የመዳም ቅመሞች እንደኔ አይነቷ ሚስኪን አድርጉ፣ ለራሳችሁም ቻናል ክፈቱ። ዩቲብ ከፈለኝ አልከፈለ ሳይሆን ሄዳችሁ ሀገራችሁ ላይ ስራ ሲጀምሩ ገበያችሁን እያስታወቃችሁ በሚዲያ ላይ ትሰራላችሁ። አንድ ነገር ከፍተሽ ማስታወቂያ ለማሰራ ስንት ጉርብር ነው የምከፍለው? ያን ሁሉ ብር ከመክፈል ስድስት መቶ ሁለት መቶ ሦስት መቶ ብር ከመክፈል ራስሽ እያስተዋወቅሽ ትሰሪያለሽ ማለት ነው። ገበያሽ ተነሽነት ይኖረዋል ማለት ነው። እና እንደዛ ያንን ነገር ስላሰብኩኝ ለዛ ስለፈለግኩት ነው። መቼም እኔ አሁን እንደው በዚህ ቪዲዮ ላይክ ካረጋችሁ፣ ወላይ ቁጭ ብሎ ላይክ ያደረገ ይዘው እኔን ሰብስክራይብ ያደረገ ይዘው ላ ሎ አረግለታሉ ማለት ነው ብዬ ማለት ነው። ከኔ ካደረገ በላይ ያገኛል ማለት ነው። እሱ ካደረገው በላይ ካለኔ ነምንለት አለ ያንን ሰው ማለት ነው። እና እህት ወንድሞቼ ሁላችሁም ሰብስክራይብ ሸር አድርጉልኝ፣ ላይክ አድርጉልኝ ማለት ነው ቪዲዮ የኔ ወዶች እኔ እንደምታዝምልኝ አውቃለሁ። ለውጥም እንደማያ አውቃለሁ። አሁን ይህ ቪዲዮ አይታችሁ፣ የዛሬ ቪዲዮ በዚህና በዚህ የተመሰረተ ብቻ ነው። ሌላ ነገር ለዋር አይደለም የመጣሁት ማለት ነው። ስለ ከፋይ ልጠይቃቸው ብዬ ነው ማለት ነው። ብዙ ጊዜ ያልጨቃጨቅም ላይ ታርጉ፣ ሰብስክራይብ አድርጉኝ እኮ። ብዙ ቪዲዮ ስሰራ ዝም ብዬ ነው ምሰራው። ምክንያቱም አይታችሁ ታደርጉኛላችሁ። ቢሳስብ ግን ደግሞ አታረጉም። እና እስኪ ልናገር ብዬ ነው ከመናገር አንዳንድ ጊዜ እኮ ዝም ብሎ ከመቃጠል ከመናገርም መፍትሄ ይመጣል። መነጋገር ጥሩ ነው። ዝም ማለት ጥሩ አይደለም። እና እስኪ ልንገራችሁ ችግሬን ችግሬን ይረዱኛል ብዬ ነው እኔ እኔ ይህን ቪዲዮ የምታው ልጆች እንደምትረዱኝ እርግጠኛ ነኝ የኔ ወዶች እንዲ ከቀማ ጠብ ያወጣችሁ ከሰው ቤት ያውጣችሁ መዳም ያርጋችሁ እንደው እንሻላ የኔ እህቶች የኔ ወዶች እን አማነ አማነ አማነ እና ወዶች እንዳትረሱ እንዳትረሱ ብያለሁኝ እኔ ዛሬ እንዳትረሱ ብያለሁኝ እንግዲህ በቀጣይ ሌላ ቪዲዮ ደስ የሚል ቪዲዮ ይጀምራለሁ ማለት ነው። እንግዲህ ክሊክ ሰብስክራይብ ያደረጋችሁኝ በእግዚአብሔር ስም እየሰራ ሆኝ እንደሆነ አንዳንድ አንድ ቪዲዮዎችን ቪዲዮም ሲሰራ ምናምን እለቃለሁ ማለት ነው። ይህንን ይመስላል የዛሬው ቪዲዮ። ያው እንዳትረሱ እንግዲህ። አማና መቼም አንዱ ሰው አማና ከሰጣችሁ አማናችሁ ልትወጡ ይገባል ማለት ነው። ተማምኝባችሁ፣ አማና ብያችሁ፣ በምታምኑት ጠይቅያችሁ፣ ሙስሊሞችንም በአላ ብያችሁ፣ ክርስቲያኖችን በእግዚአብሔር ብያችሁ ማለት ነው እንደማታልፉ አውቃለሁኝ። በይህኛ ደግሞ ሀበሻ በእምነቱ አይደራደርም እና ስለዚህ ታደርጉኛላችሁ፣ ሰብስክራይብ ታደርጉኛላችሁ። ሰብስክራይብ ጨምሮ በቀጣይ ለምስጋና ነው የምመጣው፣ ላመሰግናችሁ፣ ለመርቃችሁ ነው ሁለተኛ ቪዲዮ የምሰራው እርግጠኛ ነኝ ማለት ነው። ሁለተኛው ቪዲዮ ምርቃንና ምስጋና ነው እንደሚሆን ተስፋ አለኝ ማለት ነው። ምክንያቱም እተማመንባችኋለሁ። የሜዳም ቅመሞች አይደለም። ይሄን ማድረግ ቀርቶ ብር ብጠይቃችሁ የምትሰጡ ናችሁ ከራሳችሁ በላይ የራሳችሁን ሕይወት ራሳችሁ ሰው ቤት እየኖራችሁ ለራሳችሁ ብዙ ነገር የምትፈልጉትን ፍላጎታችሁን ከዛሬ ወር ቀጣይ ወር ከዛኛ ወር እዛኛ ወር እያስተላለፋችሁ የሰውን ፍላጎት ለመሙላት የምትሳተፉ ጀግኖች ስለሆናችሁ እኔ በራሴ ስለማቀው ራሴን ስለማቀው ሁላችንም አንድ ነን። ደግሞ ከአንድ አንጀት የወጣን ይመስል ስብሀን አላ አንድ ብዙ የሚያመሳስለን ነገር አዛኝነታችን፣ አንድነታችን፣ በቃ አንድ በቃ አንድ እና እንኳን ይሄንና ሌላ ነገር ታደርጉልኛላችሁ አድርጉልኝ ብል ማለት ነው። እኔ ደግሞ በራሴ ቁሜ ታታሪ ሆኜ ነው ማሳየት የምፈልገው። ከእናንተ የምፈልገው ይህንና ይህንን ብቻ ነው ሀሳብ አስተታችሁን ኮሜንት ላይ እንድታስቀምጡልኝ እና ላይክ እንድታደርጉኝ ሰብስክራይብ እንድታደርጉኝ እንድታበረታቱኝ ነው። አይዞሽ እንድትሉኝ ከጎን እንድትሆኑልኝ ነው የምፈልገው እንጂ ብር አልፈልግም በራሴ ሰርቼ ማግኘት የምችል ሴት ስለሆንኩ ማለት ነው። እና ይህንን የምታዩ ሰዎች እገዙኝ ማለት ነው የኔ ውዶች። ሁላችሁም እንደምታውቁ ተስፋ አደርጋለሁ። አድርሱ ላይ ለመዳን ቅመሞች ሼር አድርጉልኝ፣ ወደ ቲክቶክ ወስዳችሁ ሼር አድርጉልኝ። በቃ ያደርጉኛል፣ እኔ ስለማቅ ነው። እና እህቶቼ እኛ ውበኛው እንበረታታል አለሁኝ፣ እና ታስለቅሱኝ፣ እኔ ውስጤ በጣም ያዘ ነው። አልቅሽ አልቅሽ እያለኝ መሆን ራሱ ፊቴ ወደ ካሜራው እንኳን ዙሮ አይደለም እያረኩላቸው ያለሁት ጥንን ብዬ ነው፣ ወደዛ አልቅሽ አልቅሽ እያለኝ ስለሆነ ራሴን ሳይሆን ማለት ነው።